የሚቀመጽ ይጣፍጥ ዘንድ ግን ከቶ በማይቻለው የዓለም ግሳንግስ የተወረረችና ዝላይ ደከመች ነፍሴን ምኞት፣ ዝሙትና ፍቅረ ንዋይ የተሰኙ ወንበዴዎች ደብድቦ ያቈሰሏትን ድኩም ነፍሴን ዘይቱን አፍስሱ ቁስሌን ወደሚያክምልኝ ያደግና ሩኅሩ ሳምራዊ ያደርሳት ዘንድ ከቶ የት እያሉ አባ ሞገሴ ረዘም ባለ ንግግራቸው ድምፃቸውን ጎላ አድርገው ያወራሉ። አባ ሞገሴ ከሰው ጋር ያሉ መስሉኝ ትቻቸው ሊሄድ ስል ብቻቸውን ናቸው። አመማቸው እንዴ ብዬ ለጠይቃቸው ስል ዓይናቸውን ወደ ሰማይ ቀና አድርገው ከነበሩበት ስሜት ማንም የሚያናውጻቸው ያለ አይመስልም። አባ ሞገሴ በአንድ ታዋቂና ታላቅ ደብር ጸሎት አሳራጊ አባት ናቸው። በዚህ ታላቅ ደብር ቄሰ ገበዝ ሆነው ለረጅም ጊዜ ካገለገሉ በኋላ የጸሎት አሳራጊ አባት እንዲሆኑ በካህናቱ ፈቃድ ከሰሞነኝነት ተለይተው የሚኖሩ አባት ናቸው። ከዕለታት አንድ ቀን አንድ ቅዱስ አባት ለአርባ ዓመት ቆመው የጸለዩበት ቦታ ነው ከሚባል ጫካ ቆመው እየጸለዩ ነው። እኔም ስሜታቸውን ከምረብሽ በጽሞና ማዳመጡና ከጸሎታቸው በረከት መቀበሉ የተሻለ ነው ብዬ ማዳመጥ ጀመርኩ። አባ ከብሉያት ከሐዲሳት እየጠቃቀሱ ልመናቸውን ቀጠሉ። ሰው መሆንንና የሰውነትን ልክ በሚበላና በሚጠጣ በሚግበሰበስ ከንቱና ሕይወት የለሽ በድን በሆነ መስፈሪያ የሚመዝን ዓለም የታከተች ብኩን ነፍሴን አሳርፋት፣ ሰላም ሰጣት ዘንድ የት ልሂድ የት ድረስ ታላቁን ቅዱስ መጽሐፍ ባገላበጥኩ ጊዜ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም ማሳረፋችኋለሁ ለነፍሳችሁም ረፍትን ታገኛላችሁ ያለውን መንፈስን የሚያድስ ልብን የሚያበረታ ቅዱስ ቃል ዓይኖቼ ተመለከቱት። ትንሽ አለፍ ብዬ ቅዱሱን መጽሐፍ በትኩረት ሳገላበጥ ሌላ ለጥያቄ ምላሽ ፍንጭ የሚሆነኝ አጽናኝ ቅዱስ ቃል አስተዋሉ። ሰላም እተውላችኋለሁ፣ ሰላም እሰጣችኋለሁ እኔም የምሰጣችሁ ዓለም እንደሚሰጣችሁ አይደለም እያሉ ከእግዚአብሔር ጋር ያላቸውን የቅርብ ግንኙነት ስሰማ እኔም ወደ ህሊና የተመለስኩ በዚህ ጊዜ ልቤ ሐሤትን አደረገች፣ መንፈሴም ደስታን ተሞላ። ያቺ ከዐሥራ ሁለት ዓመት ጀምሮ ደም ይፈሳት የነበረች ሴት የጌታችንን የልብሱን ዘርፍ ስትዳስስ የተሰማት አይነት የፈውስ ተስፋ በውስጤ ለመለመ። ደግሞም እንደ ሳምራዊቷ ሴት የማውቀውን ታሪኬን ነግሮኝ ለዘላለም እንዳልጠማ የሚያደርገኝን የነፍሴን ረፍት እንዳገኘው ተሰማኝ። እናም የእርሱን የአምላኬን የጌታዬንና መድኃኒቴን ጥሪ ተቀብዬ የከበደ ሸክሜን አራግፌ ዓለም እንደሚሰጠኝ ያልሆነውን የዘላለም ጥማቴን የሚያስወግድልኝን እረፍት አገኝ ዘንድ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ እንዲል መዝሙረኛው ቅዱስ ዳዊት፣ ማለዳ በትጋት ተነስቼ የክርስቶስ ሙሽራ፣ የክርስቶስ አካል፣ ክርስቶስ በገዛ ደሙ የዋጃት የመንፈስ ቅዱስ ማደሪያ የሆነች መጠጊያ ወደሆነች ቅድስት ቤተ ክርስቲያን በፍቅር ገሰገስኩ። እናም በዚህ ልዩ ቀን እግሮቼ በተስፋ ከቤተ ደጅ ተነስተው የማለዳውን ጸጥታና ሰላም እያጣጣሙ ቅረቡ ሀቤሁ ወያበርህ ለክሙ ወይትሀፍ በርገጽክሙ ወደ እርሱ ቅረቡ ያበራላችሁም አል ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው የሚለውን የቅዱስ ዳዊትን ድንቅ መዝሙር በውስጥ እያዜምኩ ነፍሴን አሳርፋት ዘንድ በፍቅር እየተራመድኩ ወደ ቅዱስ ደጁ አመራው። እውነት እላችኋለሁ በማለዳ ከእንቅልፍ ድካም ተገላግለው በጸጥታው ጎዳና ወደ ደጀ ሰላሙ ሲያመሩ ያለው ጣዕም ያለው መንፈሳዊ እርካታ ከሕሊና በላይ ነው። ወደ ቤተ ክርስቲያኑ ቅጽር አቅራቢያ በደረስኩ ጊዜ ኀጢአቴን እያሰብኩ ለመጸጸት ልቤን አሰናዳው። በቅድስት ቤተ ክርስቲያን ልዩ ሰማያዊ ማዕዛ ለመመሰጥ ደካማ ሥጋዬን ጎስሜ፣ እንግዲህ እግዚአብሔርን እሺ በሉት ሰይጣንን ግን እምቢ በሉት ከእናንተም ይሸሻል እግዚአብሔርን ቅረቡት ይቀርባችሁማል ተብሎ እንደተጻፈ ጥንተ ጠላቴን እምቢ ብዬ በተመስጦ ገሰገስኩ። ያን ዕለት ደስታ ውስጤን እያረሰረሰኝ ነበር። ሄድኩ፣ ተራመድኩ። ነገር ግን ምን ዋጋ አለው? የካራን ኑሮዬን ትቼ የሲናን በረሃ አቋርጬ ጉዞዬን ፈጽሜ የተስፋይቱን ምድረ ከነዓንን ሳረግጥ አንድ አስደንጋጭ ጆሮን በመውጋት የሚያሳቅቅና ልብን የሚያስበረግግ ድምፅ ወደ ጆሮ ይገባ። ጧፍ ጧፍ፣ ሻማ፣ ነጠላ፣ ድስት፣ ብረት ድስት በርካሽ ዋጋ ይውሰዱ። ቄጤማ ቄጤማ፣ ከኢየሩሳሌም የመጣች ልዩ መስቀል በአባቶች የተባረከ የሚሉ ድምፆች ወደ ጆሮ ይገቡ። በዚችው ቅጽበት ከነፍሴ ተፋትቼ ከከንቱ ሥጋዬ ጋር በድጋሚ ጋብቻ ፈጸምኩ። እናማ በልቡናዬ ሐሳብ ማውጠንጠን ጀመርኩ። አዎ ስመለስ ቄጤ ማገዛና በጠዋት ቤቴን አጫጨሼ ሞቅ ሞቅ አድርጌ ቡናዬን አፍልቼ ከጎረቤቴ ጋር ፈታላለ ብቻ ምን አለፍባችሁ በዚያች ከሰማያዊው ከፍታ ማማ ራሴን አውርጄ ስለ ማኅበራዊና ሥጋዊ ሕይወቴ ማሰላሰል እየጀመርኩ አውድ እየቀያየርኩ ከነፍሴ የተፋታው ዴማስን ሆንኩና የተሰሎንቄ ውበት ሳበኝ፣ ወደ ኋላ ዞሬ መንፈሳዊ የሕይወት ጉዞ ተሰናክሎ እየጨውሐወልቶኝ የቀረው ትንሽ ከደካማዊ የሐሳብ ጉዞ የመለስ ስል ልካንስ ምዕመናን ለእግዚአብሔር በፍርሃት ስገዱ ያለውን የሰራዒ ዲያቆኑን አዋጅ ሰምተው በፍርሃት ሰግደዋል። እግሮቼም እኔ ልብ ሳልላቸው ወደ ቤተ ክርስቲያኑ ቅጽር ዘልቀው ገብተዋል። በድርጊቴ በጣም ተሳቀቅኩ፣ አፈርኩ፣ ተሸማቀቅኩ። እናም ከምዕመናን ጋር ለመመሳሰል በአምልኮ ተሰግድ ዘንድ ጉልበቴን ሸብረክ ሳደርግ ምዕመናን ሁሉ ከሰገዱበት ተንስኡ ተብለው እየተነሱ ነበር። ከትንሽ የአስተውሎትና የተመስጦ ጊዜ በኋላ ይህ ከንቱ መርጦ አድማጭ ጆሮዬ ተምዘግዝጎ ከደጅ ሰላሙ ቅጥር ግቢያ ፍትልኮ ወጣ፣ ሄደ፣ ገሰገሰ፣ ወደ ኋላ ነጎደ። ለካስ የዓለም ሁካታ ሲከንፍ ከጀርባይ ተከትሎኛል። አቤት የድምፁ መረበሽ! ቀጠለ፣ ጫጫታው የጭንቅ ደራሿ ማሰሪያ ነው። አምስት አስር ያላችሁ የፈጥኖ ደራሹ ጣሪያው እያፈሰሰ ነው። አስር ሺህ ብር ትኬቱን ለበረከት ወንድማችን ከሌ በኩላሊት በሽታ ወደ ውጭ አገር ሄዶ እንዲታከም። ጧፍ ጧፍ፣ በአንድ ብር አንድ ብር ልዩ ሎተሪ በጊዮርጊስ ቀን የሚወጣ ትሪ፣ ሳህን፣ ብረት ድስትም አለ። ሁካታው ቀጠለ። ውይ፣ ሲያደክም ተደበላለቀብኝ። የትኛውን ትቼ የትኛውን እንደምሰማ ግራ ግብት አለኝ። ነፍሴን አረከስኳት፣ ተውኳት፣ ጭራሽ ተሰናበትኳት። በድንገት ስልኪን አወጣ፣ ሰዓቴንም በፍጥነት ተመለከትኩ። ሰዓቱ ሄዷል። ራሴን ስለ ነፍሴ ሳይሆን ስለ ሰዓቱ መሄድ ሲጨነቅ አገኘሁት። ይህኔ ታዲያ ራሴን ታዘብኩት። በመንፈስ ሳይሆን በሥጋ እንደነበርኩ ታወቀኝ። የሥርዓተ ቅዳሴውን መጠናቀቅ ሳይሆን የሰዓቴ ጉዳይ አስቀድሜ ቅዱሱንም ደጀ ሰላም በድፍረት ረጋግጬ በምዕመናንና በቅዱሳን መላእክት ላይ ተረማምጄ ስከንፍ ስክለፈለፍ ወጣው ከውስጥ ጆሮዬን መስጦ ሲጠራኝ ወደ ነበረው ጎትቶ ወዳስወጣኝ ሁካታ በፍጥነት ተቀላቀልኩ። የሥጋ ስሜቴን በመንፈሳዊ ገበያ ሸመትኩ። ይህ ሁሉ ሆኖ ግን ነፍስ አላረፈችምና ሰላም አላገኘውም። እንደ ገና ተጨነቅኩ። እንደ ገና ውጥረትና መረበሽ ነፍሴ ታርፍ ዘንድ ዕድሉን የዕለት ቀለቧን የዘመናት ምግባን ቃል እግዚአብሔርን ታገኝ ዘንድ አልፈቀድኩላትምና ዕረፍት አላገኘችም። መለስ ብዬ የአባ ሞገስን ተመስጦ አስተዋልኩ። ዕድሜ ልካቸውን በአገልግሎት ተጠምደው ኑረው አሁን ደግሞ በጸሎት ጊዜ ሲያገኙ ራሳቸውን እንደ ፍጹም ኀጢአተኛ ቈጥረው ማረኝ፣ ማረኝ ይላሉ። እኔ ግን በአግባቡ ቅዳሴ ለማስቀደስ እንኳን አልበቃሁ ነው። የአባ ሞገስን ጽናት እንደ እሳቸው ለመሆን ባልችልም ወደ እርሳቸው ሕይወት የሚወስደኝን መንገድ የሚዘጉብኝን ምክንያቶች እያሰብኩ እንዲህ ማለት ጀመርኩ። ደግሜ ደጋግሜ ይጠይቃለሁ፣ ዕረፍት ታገኝ ዘንድ ነፍሴን የት ልውሰዳት? የነፍሴ ማረፊያ፣ የልቤን ሰላም፣ ሳዝን መጽናኛዬን ይትግበሩ ቤተ አቡየ ቤተ ምስያት የተባለለትን እናቴን ቅድስ ቤተ ክርስቲያንን የመሸጫ፣ የመለወጫ፣ የሌባና የቀማኛ ዋሻ ልታደርጉ በዙሪያዋ የከበባችሁ መንፈስ አልባ ሥጋ ለባሾች ከሰማያዊነት አርማና ምስክር ከቅድስ ቤተ ክርስቲያን ትርቁ ዘንድ ለምናችኋለሁ። አጥንትን የሚያለመልመውን፣ ልቡናን የሚመስጠውን ሰማያዊውን የቅዱስ ያሬድን ጥዑም ዜማ አፍናችሁ የምህረቱን አውድ በገንዘብ ጉዳይና ጨረታ ይከፍታችሁ የሥጋ ጠበቆች ከነፍሴ መሸሸጊያ ከማረፊያ ወደ ቤ ወግዱልኝ። የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላይ ወድቋል እንዲል መዝሙረኛው ቅዱስ ዳዊት። አቤቱ የቤት ቅናት አቃጥሎኛል። ነፍሴን ታሳርፋት ዘንድ ጅራፍህን አንስተህ ሻጭና ለዋጮችን ከቤተ ክርስቲያን ከማደሪያ ከሆነው ቤተ መቅደስ ከተባለው ኔነቴ ደግሞ ከንቱ ዓለማዊ ሐሳብን አርቀህልኝ ትንሣኤን ልቡናን አድለህኝ ምክንያተኝነቴንና ሰበበኝነቴን አሽቀንጥሬ ጥዬ የነፍሴን ረፍት አፋጥን ዘንድ ጣቶቼን ወደ ሌሎች መቀሰር ብቻ ሳይሆን ወደ ራሴም ተመልክቼ በመንፈስ በረታ ዘንድ እርዳኝ። የነፍስ ረፍት ከልቡና ከሐሳብ ይጀምራልና ልቡናዬን በምህረት ከወደቀበት ታነሳልኝ ዘንድ እለምንሃለሁ። አዎ ያኔ ያኔ፣ ነፍሴ ማረፊያዋን ታገኛለች።